ከዛ ቆለጥን ያስኩኝ የሮማንን ፓስተር ነኝ አለ ተለወጠ አንድ ነው የገጣጠምኩት ፓስተር ቆለጣ አልኩትኝ። እኔ ደረሰው እኔ በክፋት አይደለም፣ ጋይ ክፋት አስቤ ተንኮል አስቤ አይደለም። ሮሚ ቆለጣ ማለት ችሁ የዛሬ አመት። ከዛ እሱን ያስኩትኝ ክሬዲቱን ለሮሚ ልስጣት። ቆለጡን የወሰርኩት ከሮሚ ነው። ጋይ ይቅርታ አድርጉልኝ። ቆለጡን የወሰርኩት ከሮሚ ነው ክሬዲቷን መውሰድ አልፈልግም። የሰው ክሬዲት እኔ መብላት እንደማልወድ ታውቃላችሁ። ቆለጥ የወሰድኩትኝ ከሮሚ ነው። ፓስተር እንደሚወሰድኩትኝ ፓስተር ሆኛለሁ ተለውጫለሁ ካለው ለወሰድኩኝ ገጣጥሜ ፓስተር ቆለጡ አልኩትኝ። እሺ፣ ውዶቼ በክፋት እንዳታስቡት። ፓስተር ቆለጦ ጓያው። እሺ፣ ውዶቼ ክሬዲቱን ለሮሚ የቆለጡን ስጡልኝ። እኔ ከሶስት ወር በፊት ያልኩትን ከንክኖት፣ ከንክኖት፣ ከንክኖት ነው ዛሬ መጡ የሚሳደቡ ከሶስት ቶር በፊት እንዴ! እናንተ ስገባም አልሳማችሁም። በኢየሱስ በሰላም አጻፉ አገቡም። ሌላ ቀን ትገባላችሁ እናንተ ፋራ ሰገጤ ሰገጤ ናችሁ። ሰገጤ ዝም በሎ አሁን አይገባም፣ ሌላ ቀን። አሁን እናቴ በሰላም ልኑርበት። አንተ አጋልታቸው። አሁን ዲቦራ ቤት አለብርክ እንዴ! ከምኔው በረህ እዚህ መጣ? ከምኔው እዚህ በረ መጣ? ግማሹን እኮ እያስገባውላ ነበር። ገዝተ ደከመኝ፣ አንቺ እጄ ዛለ። በስመ አብ ወመንፈስ ቅዱስ ትች አይኖ አጀንዳ ፈልጎ ነው። ፓስተር ቆለጦ ሴጋው ውዴ፣ ሴጋማ ካለው ቆለጥ አለው ማለት ነው። እጁ ስራ ይሰራል ማለት ነው። እቃው ቆለጥ እኮ አይሰራም። የተቀጠቀጠ እኮ ነው ውዴ። የፍየለው ለፍየለው ቆለጥ ምናምን የምንለው የእንስሳ ቆለጥ ነው። የሰጠ ነው፣ የሰው እኮ አይደለም ውዴ። ያንን አንልም። ሴጋው አንልም። ሴጋው የምንላቸው ያላቸውን ሰዎች ነው፣ ላላቸው ሰዎች ነው ሴጋ የምንለው ቆለጥ የምንላቸው ደግሞ የእንስሳት የያዙ የፍየል ምናምን ለያዙ ሰዎች ቆለጥ እንላቸዋለን። እሺ ውዶቼ፣ ማን ይጠራሻል? እናንተ እናቴ ትሙት ከሶስት ወር በፊት ና አንድ ቀን ግብት ታልኩኝ፣ ና ዝም ብዬ ፓስተር ቆለጥ ብዬ ወጣውኝ። እስታሁን ድረስ እስታሁን ድረስ ጭንቅላቱን ይጠቀጥቀዋል ማለት ነው። እኔ ልለውጠው፣ ወደ ሃይማኖት ልበታት ነው። ሃይማኖቱን በአንድ ቃል፣ በኢየሱስ ስም ምንነው አንተም አንተ የፍየል ነው እንዴ? ያስከው ወንድሜ ተንጨረጨረ። ኦ አንተም የፍየል ነው እንዴ? ያስከው መድኃኒት አልቆበት ነው። እኔ ግን ምን ሆኖ ነው ጋይስ? ማለቴ እንትና ማናትቺ ሄለን አስገብታ ታዳጅ ለዋለች ማርያምን። ሰውየው ማለት ጭንቅላቱ ይሄ ሰርጀሪ ያደረጉት ኝ የጸጉሩ ደግሞ ሰው ሰርጀሪ ይላል ጭንቅላቱን የጠቀጠቁትኝ ጋይስ አይምሮውን ነክቶት ነው። በማርያም ምን ሆኖ ነው ግን አሁን እኔ አስባችታል ሰዓት ይዤላለሁ። አሁን እንግሊዘኛ ተናገር እያለች ሙድ ስትይዝበት ማርያምን። ምን ሆኖ ነው ግን እንዴን አሁን ሰው ሲሙድ ሲይዝብኝ እንዴ ባትታለሁ እንዲሆነ ሳለ እንዴ የሆነ ብትት ብዬ ነቃ ደንገጥላለሁኝ፣ ባትታለሁ። እሱ እኮ የሌለ ኮ ቦሽሮ ብኮ በቃ ነፍሱን አያቅም እኮ። ደቂቃ እንደ ጻ ልጅ አስባችሁታ፣ ደቂቃ ይዤልሃለሁ እንግሊዝኛ አውራ ብላ ደቂቃ ይዛለ፣ ሰላሳ ደቂቃ አውራ። የስንት አመት አስራ ሶስት አመት? ሚዲያ ላይ የተዘፈሰፈን ሰው እንዴት ሰው ይጫወትበታል? እመቤቴ እኔ ገርሞኝ ገርሞኝ ገርሞኝ ሊቀጮ። ምን ሆኖ ነው ግን ሰውየው? ለእኔ ቪዲዮ ላይ ቺም እኔ እኮ ነገርኩክ። እኔ አልችልም፣ አንተ ግን በምትችለው ቋንቋ ገንዘብ ስራበት አልኩት እኮ። እኔ እኮ ነገርኩት። ወዶቼ ምን አርግን የሚለኝ። እኔ አንድ ቀን እችላለሁ። ይሄ ጎር እንዳውም ዲቦራ እና ምናምን ናቸው። ለምን ምንድን ይሄ ነጭ እንሽላሊት ማን ነው ስሙ? ዳይቦ ነው ተገርሞ ሲያወራ የነበረው። እኔ አላወራም፣ አልችልም አልኳች እኮ፣ በቃ አልችልም። እሱ የሚችለው እስኪ ገንዘብ ያገኝበት እስኪ ይስራበት፣ እስኪ ወጣ ብሎ አሜሪካን ሀገር ስራ ይስራበት ቋንቋ ይዞ ቤት ደግሞ መከደሙኮ ትክክለኛ እንኳን አይናገርም እኮ ቤታችን አጣብሽ ያራልሽ ናተው። ደግሞ ሰሊና፣ እናንተ እህቴን ያስተዋልኳት ማለት ነው። እናንተ ከጻፋችሁ በኋላ ነው ሰሊና ጎሜዝን ትመስላለች ብላችሁ ለክስ ጠይቃት። የስ ትምህርት ቤት ይሉኛል አለች። እና ላይክ እናንተ ካላችሁ በኋላ ነው ሲስተር ይን ያስተዋልኳት፣ እንጂ እኔ አላስተውላትም ነበር ፓስተር የሚለውን አንሽል ውዶቼ ለምን እንደማላነሳለን? ገሩ ይሄ ጀስት የእንትን ስም ነው። አሁን እሱ የኦርቶ በሱ ቤት ማለት ነው። የኦርቶዶክስን ሲናገር ያልተረዳችሁት አንድ ነገር አለ። ሸራ ትጩብኝ እናንተ አንድ ያልተረዳችሁት ነገር አለ። የፕሮቴ ሶሪ የማን እና የጳውሎስን የጴጥሮስን፣ የሳራን፣ የማንን ታሪክ ሲናገር ሲያሾፍ እንትና ቆለጦ እያለ ሲል ማለት ነው። መጽሐፍ ቅዱስ ላይ እኮ ሁሉም ላይ ተቀምጠዋል። ላይ ፕሮቴስታንትም ላይ ተቀምጠዋል። ኦርቶዶክስም ላይ ተቀምጠዋል። ለየትኛው ፕሮቴስታንት ነው የሚቆምላቸው? ግራ ገባኝ እኮ ነርቡን ነው ግን የነካሁት መስማ ስማ እኔማ እናንተን የከሰረን ያልኩት እንጂ ሌላው ፓስተር ምን አደረገኝ? እናቴ፣ አንተ እኮ የውሸት ፓስተር ነኝ ስላልክ የውሸት ፓስተር ቆለጦ። በቃ የውሸት በሉ፣ የውሸት በሉ፣ ፊት ለፊት ጨምሩለት። የውሸት ፓስተር ቆለጦ፣ የውሸት ንጥጦ አይደለ? ፓስተር ነኝ የሚባለው ፓስተር ነኝ ብሎ አ የዋሸው በሰው ሃይማኖት፣ በእኛ ሃይማኖ ቀልዶ፣ በሙስሊም ሃይማኖ ቀልዶ፣ አሁን ደግሞ በፕሮቴስታንት ሃይማኖት መቀለጃ ሊያደረጋቸው ነ። ስለዛ የውሸት ፓስተር ቆለጦ። እሺ ውዶቼ የውሸትን ጨምሩለት። ትንሽ ከቀለለ ሰውየው ማበዱን ከቀነሰ የውሸት ፓስተር ቆለጦ። ፕሊዝ ቴንክ ዩ ይህን በሉለት። እኔ ኳስ ሀሳቢ ሁኔታ ላይ ያለው ግራ ገባኝ፣ ማርያምን ግራ ገባኝ። እሺ ውዶቼ የውሸት ጨምሩ የውሸት የውሸት ጨምሩ የውሸት ፓስተር ቆለጦ፣ የውሸት ፓስተር ቆለጦ የውሸት አጭበርብሮ ብሎ የገባ ፓስተር ተቀላቅሎ የገባ ፓስተር ቆለጦ፣ እሱ ይሻላል። በቃ ለሁሉም እንዲበጅሽ ሀሰተኛ ቴንኪዩ፣ እግዚአብሔር ይስጥሽ የኔ ልጅ። ሀሰተኛ ፓስተር ቆለጦ፣ ተመሳሳይ ፓስተር ቆ ከፊት ለፊት የሆነ ነገር ጨምሩ። አስመሳይ ፓስተር ቆለጦ፣ ተመሳሳይ ፓስተር ቆለጦ፣ በፓስተሮች አማራዬ ቴንኪዩ። የሚያታልል ፓስተር ቆለጦ። ፓስተር ነኝ ብሎ በፓስተሮች ስም የሚነግድ ቆለጣ ብቻችን፣ እየጨመራችሁ በሉት፣ ፊት ለፊት አድርጉለት። ፌክ ፓስተር ቆለጡ፣ ቴንክዩ። አለቀ፣ በዚህ ዘግተነዋል። ደግሞ ስለ እሱ ላውራ ስንት ሀሳብ እያለብኝ ስንት የሚወራ ጉድ እያለ ፎርጅ ድም በሉት ብቻ፣ ከፊት ለፊት የወላችሁ ፕሮቴስታንቶች ወንድሞቻችን እንዳያዝኑ፣ ይሄ ደንቆሮ መሀይም እሱ የሚከተል የለም፣ ግን እንዳይደብራቸው እኛ እነሱ ምን አረጉን። እንዳይደብራቸው የተሰማው ካለ ግን ከፊት ለፊት ፌክ ፌክ ፌክ እያላችሁ አስመሳይ መሽቁቅ መሽቁቅ እያላችሁ ጨምሩበት። ሽ ውዶች ዱርዮ ፓስተር ቆነ ጠረ እኔ እኔ እግዚአብሔርም በእንትን አይደለም እኔ እንደዚህ ሃይማኖት ውስጥ መገባ ሰው አይደለውም እኔ ሃይማኖት ስም ገባ ስላለ መሽቁቁ ፓስተር ቆለጦ። በቃ ከዛ እኔ ፓስተር አይደለውም ሃይማኖተኛም አይደለውም። ከፕሮቴስታንት ሞጥቻለው፣ ከእስልምናም ከኦርቶዶክስ ሞጥቻለው። ካለ እቴቴ ቆለጦ እንለዋለን። እስኪ ፓስተርን የውሸት ማጭበርበሩን እስኪተው ድረስ ቆለጦ ማለት ነው፣ አናቆምም። እኛ እንጋጋም። ጉቺ እንዳሰማቅ እናንተ ለማንኛውም ቤት ታዬ እንደው በኮም አሁን ዛሬ ለዶልቼ አልሰማችሁኝም እኮ። አረ ቆይ፣ ፐርሰንት የለ አቤት። እኔ ግን ምን አይነት ወሬኛ ነኝ? እድሜ ልኬን ወሬ እንዳወራው አንድ ቀን ተሳ- ቆይ አንዴ፣ ቆይ አንዴ፣ ሊው አንዴ፣ አቤት፣ አቤት፣ አቤት ሰዓት ላይ ነው። ለቅድስት ይሁን ይሁን፣ ኤቤን ነኝ። ስሙኝ፣ ወዶቼ ስሙኝ፣ ዛሬ በኢትዮጵያ ዛሬ በገባውበት በጊዜ መተኛት አለብኝ። ቶ ወክሎክ ነው። በኢትዮጵያ ከምሽቱ አራት ሰዓት ነሆ፣ አራት ሰዓት አሉ። በኢትዮጵያ ከምሽቱ ሁለት ሰዓት እገባለው፣ ሁለት ሰዓት እገባለው። በህይወት ዘመን በአሮና አሮናን አስታወስከ። አሮና አቦ አበው ሸገር ያንስኮ ይግደሉኝ። እኔ ሁሌም ታውቃላችሁ፣ ስለ ርድና ሳወራ አሮን ነው ፊት ለፊት የማስቀምጠው ሁሌም። ጋይስ ሁሌም ካስተዋላችሁኝ ስለ እርድና ሳወራ አሮን ነው ፍለፊት የሚቀመጠው። ሀሮና ነው ፍለፊት የሚቀመጠው። ሀሮና ይ ታቃለቅ እኔ እንግዲህ ሁሉም ወንድ ቤት እንጠለጥ ያለሽ እንደተባልኩ ነው። ግን መልክ ያምራል፣ ቁመና ያምራል፣ ጭዌ ያምራል። አራዳ ነህ። አንዳንድ አሉ እንጂ ቆለጣሞች ከይቅርታ፣ አንተ ምሳሌ መስጫ ስላረኩህ ከእንደዚህ ቆለጣሞች ጋር ምሳሌ ስላረኩህ፣ አንዳንድ ቆለጣም የሸገር ልጆች ነን ይላሉ ግን አይደሉም። ቆለጣም ናቸው። የፍየል ቆለጣ ያንጠለጠሉ። ግን የሸገር ያንስ ነን፣ የሸገር ልጆች ነን፣ የልደታ ልጆች ነን፣ የልደትዬ ልጆች ነን ይላሉ። ሁለት ቦታ መድኃኒዓለም በሰነጠቃቸው የሸገር ልጅ ማለት የአዲስ አበባ ልጅ ማለት አራድዬ ማለት ማን ነው? አሮና ነው አራት ነጥብ። ሁሌም ነው የምለው እርድና ሳስገባ አሮና ነው የሚገባው አራት ነጥብ። አለቅ እና አሮንዬ ትመቸኛል፣ መልኬ ይመቸኛል፣ ቁመና ይመቸኛል ስታይል ይመቸኛል፣ ጭዌ ይመቸኛል፣ ቃ ይመቸኝ ልንነበር ግን አላየሁትኝም አላየሁትኝ ሚመች ይመስለኛል። እሱ እሱም ሚመች ይመስለኛል። ናኦል እየጠራል። አፍራለው፣ አፍራለው ከወንድ ጋር አፍራለው። ወንድ ላስገባ፣ ሽሽ ወንድ ላስገባ አንድ ቆጋዝ ቆይጋ የሳሩን ማን ነው? ናኦል እየጠራች እንዴ?